አሰላም አለይኩም ወራህመቱላሂ ወበረከቱ፣ የቻናል ቤተሰቦች ሁላችሁንም በያላችሁበት ሰላም ብያለሁ። እንዴት ናችሁ? በድጋሚ ተመልሼ መጥቻለሁ። እንሻላ ያለ ፍቃድ ከሆነ ኔትወርክ የሚሰራ ከሆነ ተመልሻለሁ ማለት ነው። ብዙዎቻችሁ በቴሌግራም እና በኢሞ ደውላችሁም ጠይቃችሁኛል። መልእክት የሚያስቀመጣችሁ አላችሁ፣ እመልሳለሁኝ። ያው የልጅ እናት ስለሆንኩኝ አሁን ብዙ እየተመቸኝ ስላላደለ እና ኔትወርክም ስላልተስተካከለልኝ ነው። ብዙ ያለሁበት ቦታ ብዙ ኔትወርክ እምቢ ብሎኝ ነው እና እንዴት ናችሁ? እቃ ትእዛዝ ስልክ ቁጥር አስቀምጪ ምናምን ብላችሁኛል። አስቀምጫላችኋለሁ ኮመንት ላይ አሁንም አስቀምጥላችኋለሁ የፈለጋችሁትን ነገር ማዘፍ ትችላላችሁ ማለት ነው። እስኪ የኢሳምን ቪዲዮ ተከታትለን እንመለስ ማለት ነው። እዚህ ስራ ጀምር ትሰራ ያለ ብር ካለ እዚህ ባይዘው ይሁሉም ሰው ወዳጅ ነው። ብር ከሌለ ለይለ ይቻለፈባት አሮጌት ነው የምትበለ ቤተሰብሽ ራሱ ወላሂ አሰባችሁታል አስራ ምናምን አመት ለፍተሽ የላቸው መተሽ ወላሂ ነው ምልሽ። አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ፣ አስራ ምናምን አመት እኮ ለፍተሸ አብረሽ ከነሱ ጋር የደህንነት ኖ ትጀምራለች። ከዛስ ምንም የምታቂው ስራ የለም፣ ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጅ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው አንቺ ቀልጠሽ ማለት ነው። ስለዚ ሴትነታቸውን አክብሩ። የመደም ቅመሞች እዚህ ጋር መረበሽ ብቻ አይደለም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

የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣኔ ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ እንደዚህ ብር ብታበድረኝ እንደዚህ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? እኔ አፈር ብልቼ ነው እኔ የምኖረው። ለምንድን ነው አንተ የምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ብሩ እንጂ እናንተ እንደዚህ አደርግላችሁ ምናምን አንቺ ስማናለሽ፣ አቢብቲ አንቺ ብትታመሚ ስማን ይሰበስብልሻል። እኔ ፌመስ ነኝ ሀቂቃ። ብዙ ጊዜ ሶሻል ሚዲያ በጣም ያስተምራል። ከተማርንበት ድሮም ጀምሮ ይላለሁ፣ በፊትም የምለው ነገር ነው። ትክክለኛ ነገር ነው ያለው ማለት ነው። ይሄ የምታዩት ቦታ ደግሞ በወሩ ነው። በወሩ ሆስፒታል እየሄድኩኝ ነው በእግሬ ማለት ነው። ያው አሳያችኋለሁ ብዙ ነገሮችን ከራሴም ከደረሰብኝ ነገር ካለ ሁኔታ ዝህም ካለ ሁኔታ ነግራችኋለሁ፣ ግን አዳማጭ ካለ ማለት ነው። ሼር እና ኮመንት እያደረጋችሁ አስተያየታችሁን አስቀምጡ። ቁጥር ማስቀመጥላችኋለሁ ማለት ነው። እውነቱን ነው የተናገረው ማለት ነው። እዛ ሁነን የምናየው ኑሮን የምንኖረው ኑሮና ዝህ መተን የምናየው ሁኔታ በጣም የተለያየ ነው። በጣም ነው የምላችሁ በጣም እና እህቶቼ አብዛኛውን እህቶቻችን ብዙ ነገሮች እናረጋለን፣ ከሰው ከመርዳት ለብዙ ነገሮች የተለያዩ ነገሮችን እናረጋለን። እና በኋላ ዝመተን ግን የምናየው ነገር የተለያየ ነገር ነው። እባካችሁ ጥንቃቄ አድርጉ፣ ተማሩበት። አንዳንድ ሰዎች የሚያስተምሩት ጊዜ ቁም ነገር አይደለም፣ አንዳንዶቹ ደግሞ ቁም ነገር ነው የሚያስተምሩት። ቁም ነገር የሚያስተምሩትን ደግሞ በትክክል ተግባራዊ እናድርግ ማለት ነው። እዝም መተን እንደገና ተመልሰን ለመሄድ እንደገና ብዙ ነገሮች እንደገና ተፈራርቆብን ለመሄድ ብዙ ሰው እንደገና ይቺ የአረብ ሀገር ተመላሽ በጣም ብዙ ነገር የሚባል ነገር አለ እና ተማሩበት ነው የምላችሁ። ሲቀጥል ደግሞ ከብር ይልቅ ያው ወደ ህይወታችሁ ገብታችሁ ሌላ ህይወት መማር ነው ያለባችሁ ማለት ነው እና ዕቃም ሆነ ቦታም ስለ ሲሚንቶ ማጋ ስለ ቆርቆሮም ስለ ሁሉም ነገር እቃ ትዛዝ ከፈለጋችሁ፣ የተለያየ ቦታ ያሁን የዚህ ላይ ብዙ ጊዜ ቀርጾ እንትን ለማለት ስላልተመቸኝም ሸር አላደረገውም። ብዙ ልጆች ትዛዝ እያዘዙኝ በኢሞ ያው ትዛዝ አደርሳለሁኝ ማለት ነው። የምፈልጉ ልጆች ካላቸው አሁንም አደርሳለሁ ማለት ነው። አልክላችኋለሁ፣ ቁጥር አስቀምጥላችኋለሁ። ኢሞም፣ ቴሌግራም ቴሌግራም ይሰራል። የበፊቱ ኢሞ የሚሰራል ማለት ነው ለሌላችሁ ልጆች አስቀምጥላችኋለሁ እቃ ደግሞ ስትልኩ ምን አይነት እቃ መላክ እንዳለባቸው ምናምን ከአሁንም በፊት ቪዲዮ ሰርች አለውኝ። አሁንም ደግሞ በእኔ የደረሰ ማለት ነው በእኔ የደረሰ ብዙ ነገር ስላለ አሳያችኋለሁ ማለት ነው ባትልኩ ነው የምለው። በድጋሚ ከአሁንም ቀደም ኮምቦቻ ኤርፖርት እጅ የቀረስኩትን ሸራ አርጌዋለሁ ቲክቶኬ ላይ እና ቀባት ልኩ ትእዛዝ ከፈለጋችሁ ደግሞ የተለያየ ነገር መጋረጆም ከፈለጋችሁ የቤት እቃ ሙሉ እቃ ከዚህ ማለት ነው እንልክላችኋለን። ትእዛዝ እናደርሳለን። የምፈልጉ ልጆች እዘዙ ማለት ነው። እና ሼር አድርጉልኝ ቪዲዮዬን እና የ አብሽሩ ጠንክራችሁ ስሩ። መምጣት ለምፈልጉ ልጆች ደግሞ ቀድማችሁ መግዛት የምፈልጉትን ነገር አሳውቀኝ፣ እንገዛላችኋለሁ ያው በውስጥ ነው የምመልሰው። ብዙ ጊዜ ኔትወርኩ ቢስ እያለኝ ስለሆነ ነው። ኢሞ ላይና ቴሌግራም ላይ፣ ፌስቡክ ፌስቡክም ላይ በሚሴንጀር እንትን እንላለን እናወራለን ማለት ነው። ይሄው የተለያየ ደስ ደስ የሚል እቃ በጣም ቆንጆ ቆንጆ እቃ አለው እኛ ሀገር ማለት ነው። እቃስ ጀመር። ከዛ በትልቁ ጥሩ ቤተሰብ ካላችሁ፣ ታማኝ ቤተሰብ ካላችሁ የሚያስቀምጥላችሁ በስርዓት እዛው ገስታችሁ ብታስቀምጡት ደስ ይላል። እና ይሻላ፣ ከዚህ ብታረጉት የተሻለ ነው ነው የምለው። የተለያዩ የቤት እቃዎች አሉ፣ በጣም ደስ ደስ የሚሉ። ብር ብቻ ነው የሚፈልጉ ግን ጥንቃቄ ይላል፣ እዚህን በደንብ ለማስቀመጥ ማለት ነው። እና የምትፈልጉትን ነገር ጠይቁ፣ እዘዙ፣ እንወስድላቸዋለን ማለት ነው። አሁን ይሄ ምጣት ትዕዛዝ አዛኝ ነበር። የሆነች ጓደኛዬ ለእሷ ለእኔ ማሰርቻለሁ ለራሷም ከዚህ ቦታ በጣም ጎበዝ ልጅ ነው። ዴሴ መላኩ ሁለተኛ ፖሊስ ጣቢያ ፊት ለፊት ነው የሚሰራው። ከሱ ገዝቸላት ነው። እና የምፈልጉ ካላችሁ እናዝላችኋለን፣ ደውሉ፣ አናግሩን። የተለያየ ነገር ስቶብም ከፈለጋችሁ፣ ምጣድም ከፈለጋችሁ፣ የቤት ዕቃም ከፈለጋችሁ፣ ሁሉም ነገር አለ። ብር ካለ ለማንኛውም ጠቅራችሁ ስሩ። ስንሰራ ግን ብራችንን ለማን እንዴት የምናደርገውን እንወቅ። ይህም አስቤዛም ከፈለጋችሁ ለቤተሰቦቻችሁም ለሌላ ሰውም ስጦታ ማዘዝ ትችላላችሁ ማለት ነው። አብሽሮ፣ በተረፈ ሼር አድርጉልኝ ቪዲዮ ኢንሻላህ ሰላም አለኩም ወራህመቱላሂ ወበረካቱ